ጤና ይስጥልን፣ እንደምናላችሁ የተከበራችሁ ተመልካቾቻችን። ይህ የአማራ ሚዲያ ኮርፖሬሽን ነው። የኢትዮጵያ ሀገራዊ የምክክር ኮሚሽን ከመጋቢት 27 ቀን 2017 ዓ.ም ጀምሮ ላለፉት ሰባት ቀናት በሁለት ምዕራፍ ሲያከናውን የቆየው በአማራ ክልል የአጀንዳ ልየታ የምክክር ምዕራፍ በዛሬው ዕለት ማጠናቀቂያው ይሆናል ማለት ነው። በዚህ ሂደት ውስጥ እንግዲህ ከተለያዩ የህብረተሰብ ክፍሎች ከአምስቱ ባለድርሻ አካላት ማለትም ከመንግስት ተቋማት፣ የፖለቲካ ፓርቲዎች፣ ተጽዕኖ ፈጣሪ ግለሰቦች፣ እንዲሁም የህዝብ ወኪሎችና የወረዳ ማህበረሰብ ተወካዮች የተሳተፉበት የምክክር ሂደት ሲከናወን ቆይቷል ማለት ነው። እንግዲህ በሀገራዊ የምክክር ሂደቱ የሚሳተፉ ክልሉን የሚወክሉ ተሳታፊዎችም ተለይተዋል። ከዚህ ባለፈም የክልሉ መንግስት የክልሉ ህዝብ ጥያቄ የሆኑ ወካይ አጀንዳዎችም ተለይተዋል። በዚህ በዛሬው የማጠናቀቂያ ወይም የማጠቃለያ መርሃ ግብር ደግሞ እነዚህ በተወካዮች አማካኝነት የተለዩ አጀንዳዎችን ለምክክር ኮሚሽኑ ርክክብ ይደረጋል። እንዲሁም በቀጣይም በሀገራዊ ምክክሩ በሚደረጉ ተሳትፎዎች ላይ በማጠቃለያ መርሃ ግብሩ በተለያዩ ሁነቶች ይከናወናል ማለት ነው። ይህን የማጠቃለያ መርሃ ግብር የአማራ ሚዲያ ኮርፖሬሽን በሁሉም ሚዲየሞቹ በቀጥታ ወደ እናንተ ያደርሳል። ከአሁኑ ሰዓት ጀምሮ በአዳራሽ የሚከናወኑ ሁነቶችን እንድትከታተሉ ጋብዛለሁ። አመሰግናለሁ። ኮሚሽነሮች ወደዚህ ጋብዛለሁ። ኮሚሽነር መላኩ፣ ኮሚሽነር ዶክተር ዮናስ ወደዚህ መታችሁ።

በጣም እናመሰግናለን። በጣም እናመሰግናለን። የአማራ ክልል አጀንዳዎች በዚህ ሰዓት ኮሚሽኑ ተረክቧል። በጣም እጅግ አድርገን እናመሰግናለን። ከዚህ በኋላ የመዝጊያ ንግግሩ እንዲያደርጉልን ኮሚሽነር መላኩን ወደ መድረክ እጋብዛለሁ። እናንተ በጣም አመሰግናለሁ። የተከበራችሁ የወረዳ ማህበረሰብ ወኪሎች፣ የተከበራችሁ የክልሉ መንግስት ወኪሎች፣ የተከበራችሁ የፖለቲካ ፓርቲዎች ወኪሎች፣ የተከበራችሁ የተቋማትና ማህበራት ወኪሎች፣ የተከበራችሁ የታዋቂና ተጽዕኖ ፈጣሪ ግለሰቦች ወኪሎች፣ ክቡራትና ክቡራን፣ አንድ ክስተት ታሪክ ተብሎ ከሚገለጽባቸው ምክንያቶች አንዱ በዘመናት መካከል አንድ ጊዜ ብቻ የሚፈጸም ሆኖ ሲገኝ መሆኑን ብዙዎቻችን እንስማማበታለን ብዬ አስባለሁ። በሌላ በኩል አንድ ይፈጸማል ተብሎ የማይታሰብ ሁነት ውጣ ውረዶችን አስተናግዶም ቢሆን ለስኬት ሲበቃ ያን ጊዜም ጉዳዩን እንደ ታሪካዊ ክስተት የመቁጠር ሁኔታም ይታያል። የኢትዮጵያ ሀገራዊ ምክክር ኮሚሽን እንደ ሀገር እያካሄደ ያለው የምክክር ሂደት ከሺህ ዓመታት የሀገራችን የምስረታ ዘመን በኋላ አሁን ላይ በመደረጉ ታሪካዊ ክስተት ነው ቢባል ማጋነን አይሆንም። በአማራ ክልል የተካሄደው ምክክር ደግሞ እንደምታውቁት ብዙ ውጣ ውረዶችን አልፈን ያሳካ ነው። በመሆኑ በብዙ መልክ ታሪካዊ የምክክር ሂደት እንደሆነ ኮሚሽኑ ያሰምርበታል። ገና ከተሳታፊዎች ልየታ ጀምረን ወደ አማራ ክልል ስንገባ በአንድ በኩል ቤተሰቦቻችንና ወዳጅ ዘመዶቻችን በስስት ሲያዝኑልን፣ የምክክሩን ሂደት ምክንያታዊ ባልሆነ ሁኔታ የሚነቅፉ ደግሞ ሲተቹን፣ ደግሞ የአማራ ሕዝብ ግን እቅፍ ድግፍ አድርጎ ለዚህ ቀን ለዚህ ስኬት ከእግዚአብሔር ጋር አብቅቶናል። በዚህ አጋጣሚ በአራቱም የክልሉ ማዕዘናት የሚገኘውን የአማራን ህዝብ በኮሚሽኑ ስም ዝቅ ብዬ እንዳመሰግን ይፈቀደልኝ። ክቡራትና ክቡራን፣ ከመጋቢት 27 ቀን ጀምሮ እስከ ዛሬ ድረስ የአማራ ክልልን የምክክር ሂደት ስንመራ ስንከታተልና ስንደግፍ እኛ ራሳችን ከክልሉ የምክክር ተሳታፊዎች እጅግ በርካታ ቁም ነገሮችን አግኝተናል፣ ትምህርትም ቀስመንበታል። በመጀመሪያው የምክክር ምዕራፍ ሲሳተፉ የነበሩ የወረዳ ማህበረሰብ ተወካዮች ውጣ ውረድ ሳይበግራቸው እዚህ በመገኘት በፍጹም ኢትዮጵያዊ ጨዋነት አጀንዳዎቻቸውን ለይተው ሲሄዱ በክልሉ ሕዝብ ጨዋነትና ቁርጠኛ አቋም ተደንቀን ነበር። እዚህ ያላችሁ የባለድርሻ አካላት ወኪሎችም ይህንኑ በመድገም ግርምታችንን እጥፍ ድርብ አድርጋችሁታል። ስለሆነም በኮሚሽኑ ስም በድጋሜ እንዳመሰግናችሁ ይፈቀድልኝ። የተከበራችሁ የዚህ መድረክ ተሳታፊዎች፣ በቆይታችን የሁሉም የአማራ ሕዝብ ጉዳዮች ናቸው የሚባሉ አጀንዳዎች ሲነሱ ተከታትለናል። ከክልላችሁ አልፎ ሀገር እንደ ሀገር እንድትቀጥል ጉልህ ሚና የሚኖራቸውን አጀንዳዎች እንደለያችሁም የኮሚሽኑ ባልደረቦች የአይን ምስክሮች ነን። እኛም ዛሬ ያስረከባችሁንን አጀንዳዎች ወደ ኮሚሽኑ ምክር ቤት በማቅረብ ከሌሎች ወንድሞቻችሁና እህቶቻችሁ አጀንዳዎች ጋር ተጣምረው ለቀረፃ እንዲቀርቡ አደራውን እንደተረከብናችሁ ለማረጋገጥ እወዳለሁ። በመሆኑ ኮሚሽኑ ምክክርን ባህል በማድረግ ዘላቂ ሰላምን ለማረጋገጥ እየሰራ ባለው ስራ ህዝባችን ከኮሚሽኑ ጎን ሆኖ ያደረገው ጥረት የሚደነቅ ነው። አጀንዳዎችን ለይቶ ለኮሚሽኑ ማስረክብ ብቻ ግን የጀመርነው ጉዞ የመጨረሻ ግብ አይደለም። በመሆኑም ኮሚሽኑ በአዋጅ በተሰጠው ስልጣንና ኃላፊነት መሰረት የቀረቡ አጀንዳዎች ተፈጽመው ህዝባችን የራቀው አንድነት፣ ሰላምና አብሮነት ሁን ይሆን ዘንድ አስፈላጊውን ሁሉ እንደሚያደርግ እያረጋገጥኩላችሁ፣ እናንተም ከኮሚሽኑ ጎን ጎን በመሆን ላፈጻጸሙ የሚጠበቅባችሁን ሁሉ ድጋፍ እንድታደርጉ በዚህ አጋጣሚ ጥሪ ማቅረብ ወዳለሁ። በመጨረሻም ኮሚሽኑ ይህንን ስራ በስኬት አከናውኖ እንዲጨርስ መላው የአማራ ህዝብ፣ የባህር ዳር ከተማ ነዋሪዎች፣ የአማራ ክልል መንግስት፣ የባህር ዳር ከተማ አስተዳደር፣ የአማራ ክልል ምክር ቤት፣ የአማራ ክልል ስራ አመራር ኢንስቲትዩት፣ የባህር ዳር ዩኒቨርሲቲ፣ የጸጥታ አካላት፣ የኢትዮጵያ አየር መንገድ፣ ጋዜጠኞች፣ በጎ ፈቃደኞች፣ ሞዴሬተሮች፣ ተባባሪ አካላት እና ሌሎችም ስማችሁን ሳልጠቅስ የቀረሁ በሙሉ ለነበራችሁ የማይተካ አስተዋጽኦ በኮሚሽኑ ስም አመሰግናለሁ። በመጨረሻም ከመጋቢት 27 ቀን 2017 ዓ ም ጀምሮ እስከ ዛሬ ድረስ በባህር ዳር ከተማ ሲካሄድ የቆየው የአማራ ክልል የምክክር ምዕራፍ በስኬት መጠናቀቁን ላበሳበስራችሁ በደስታ ነው። አመሰግናለሁ። እግዚአብሔር ኢትዮጵያና ህዝቧን ይባል